አምባ ጊዮርጊስ ከተማ ወደ ከተማ አስተዳደርነት ከተሸጋገረች በኋላ ማህበረሰቡን ተጠቃሚ ያደረጉ የልማት ስራዎች መከናወናቸውን የከተማዋ ነዋሪዎች ተናገሩ። የተጀመሩ የልማት ስራዎች በተያዘላቸው ጊዜ እንዲጠናቀቁም ነው ነዋሪዎቹ የጠየቁት። በከተማዋ አንጻራዊ ሰላም በመኖሩ አንገብጋቢ የህዝብ ጥያቄዎች ለመፍታት እየተሰራ መሆኑን የአምባ ጊዮርጊስ ከተማ ከንቲባ ጽህፈት ቤት ገልጿል። ዘገባው ያገኘው አባው ነው የአምባ ጊዮርጊስ ከተማ በዕድሜ ቀደምት ከተማ ብትሆንም የዕድሜዋን ያህል እድገት ሳታስመዘግብ መቆየቷ ይጠቀሳል። የከተማዋን እድገት ለማፋጠንና የነዋሪዎቿን የልማት ተጠቃሚነት ለማረጋገጥ በ2012 ዓ.ም በከተማ አስተዳደርነት ተዋቅራ በበጀት እንድትመራ ተደርጓል። በመሆኑም ከተማዋ በከተማ አስተዳደርነት መመራት ከጀመረች በኋላ ለህዝቡ ምን ለውጥ መጣ ስንል ነዋሪዎቹን ጠይቀናል። ከተማ አስተዳደር ከሆነ በኋላ በጣም ጥሩ የሆነ ለውጥ አይተናል። ለምሳሌ ይሄ ኮብል ንጣፍ በመጦርም ቢሆን ተሰርቷል። የመንግስት ሰራተኞች አግኝተናል። በርካታ የሆኑ ልጆቻችን ስራ ይዘዋል። የስራ እድል ፈጠራ ተፈጥሮላቸዋል። በኮብል ስቶንም፣ በተለያየ ልማት ደግሞ ስራ አጥ ወጣቶች በብዛት ተደራጅተው እየሰሩ ይገኛሉ። አሁንም ለቀጣይም እንዲሰሩ ተዘጋጅተዋል። ቢሮው የተሻሻለ ነው። የቆርቆሮ ቢሮ ነው የነበረው፣ አሁን የግንባታ ቢሮ ሆኗል። ይሄም አንድ ለውጥ ነው። ተጨማሪ ከተማዋ ለውስጥ ለውስጥ መንገድ ተጀምሯል። የተጀመሩ የመሰረተ ልማት ግንባታዎች በተያዘላቸው ጊዜ እንዳይጠናቀቁም የሰላም እጦቱ እንቅፋት መፍጠርን የጠቀሱት ነዋሪዎቹ ከመሰረተ ልማት አንጻር መፈታት የሚገባቸው አንገብጋቢ ጉዳዮች መኖራቸውን ጠቅሰዋል። ጀሪካ እስከ ሀያ ብር ድረስ እየተከፈለን ያለ ለጋሪ፣ ለባጃጅ፣ ለተለያየ። ስለዚህ በውሃ ችግር ህብረተሰቡ በጣም እየተቸገርን ያለ ውሃም እንዲጠናቀቅ ነው የሚፈለገው መብራቱም ውስጥ ለውስጥ ያለው መንገድም እንዲጨረስ ነው የሚፈለገው። በአምባ ጊዮርጊስ ከተማ አስተዳደር የተቋማት ግንባታ፣ የውስጥ ለውስጥ የጌጠኛ ድንጋይ ንጣፍ ስራ፣ የጎርፍ ማፋሰሻ የዲች ግንባታዎችና በሌሎች የመሠረተ ልማት ስራዎች ወጣቶች በስራ እድል ተጠቃሚ መሆናቸውን የከተማ አስተዳደሩ ከንቲባ ውብዓለም ተመስገን ተናግረዋል። የኤሌክትሪክ አቅርቦት እጥረት ለከተማው ኢኮኖሚያዊና ማኅበራዊ እንቅስቃሴዎች እንቅፋት እየፈጠረ መሆኑን የጠቀሱት ከንቲባው ችግሩን ለመፍታት ስራ ጀምረናል ብለዋል። ስራ እድል ፈጠራ ላይ፣ ኮብልስቶን፣ ልዩ ልዩ መሰረተ ልማት እስከ 3000 እስከ 4ሺህ ስራ እድል መፍጠር ተችሏል። በከተማችን የህዝቡን በጣም ስሬስ የሆነ ጥያቄ ያለበት ውሃና መብራት ነው። አሁን መብራት በተቻለ መጠን ጥሩ ጅምሮች አሉ። መብራት ኃይል ጥያቄ እየመለሰልን ያለ አንድ ትራንስፎርመር ተቃጥሎብን በቴክኒካል ብልሽት ተተክቶልናል። የንጹህ መጠጡ አቅርቦት ችግርን ለመፍታት በክልሉ መንግስት በተሰራው ስራ ተግባሩ በመጠናቀቅ ላይ መሆኑን አቶ ውብዓለም ገልጸዋል። ዞን የሚመለከታቸው ኮር አመራሮች የክልል ዶክተር ማማሮ ልዩ ትኩረት ተሰጥቶ የህዝቡን አንገብጋቢ ችግሮች በመለየት በዚህ አመት ብቻ 20 ሚሊዮን ብር በመመደብ ችግሩን ለመፍታት ከ90 ፐርሰንት በላይ ስራ እየተሰራ ነው። በእርግጠኝነት በዚህ ወር እናስመርቀዋለን። አሁን ሙሉ በሙሉ ውሃው ፈሶ አገልግሎት መጀመር ይችላል። ከተማዋ በከተማ አስተዳደርነት መመራት ከጀመረች ወዲህ ከ30 ሚሊዮን ብር በላይ ገቢ በመሰብሰብ የመሰረተ ልማት አውታሮችን ለማስፋፋት እየሰሩ መሆናቸውን ከንቲባው ጠቅሰዋል።